ሰላም ሰላም ጤና ይስጥልን። የተከበሩት ውድና ቤተሰቦቻችን ያው እዛ ላይ ደምቅ ሸበረቅ ያለ የባህል ምሽታችን ነው እንግዲህ ባክሮት ይሁን ተመስገን ሰላም ብያለው። ሰላማችሁ ሰላማቸው ያስሚ ቤተሰቦች፣ አንዳንድ ነገሮችን ያው ዛሬ ለምን ያክል ጥያቄ በኮሜንትም በሌላ ነገር ማስቀመጥ ይቻላል። ለመመለስ ዝግጁ ነኝ። እንዲሁም ማስኝ ዝግጁ ነሽ? አዎሽ ካስሽን እንዲሁ ለመለስ ዝግጁ ነው። አንዳንድ ነገሮችን ጠይቁ እመልሳለሁ። ክቡራትና ክቡራን ሰላም ቤተሰብ እንዴት ናችሁ? ደህና ናቸው እግዚአብሔር ይመስገን። የወጣም ደህና ነኝ።

ማንኛውም ቤተሰቦች ያው ፈሚሊ ሚቲንግ ሆነ በሌላ ቀን በሰፊው እንመጣለን። ስለዚህ አምስት ሰው ይታይኛል። ለእኔ አምስት ሰው ማየት ማለት ትልቅ ነገር ነው። ስለዚህ ሁላችሁ

ውዶችና የተከበራችሁ ውድ ቤተሰቦቻችን በጣም ሸር ይደረጋል። እንዲሁም ኮፒ ሊንክ ይደረጋል። ግን እናንተ አምስት ሰው ካላችሁ አስር አስራ አምስት ሰው መሆን ትችሉ ነበር። ግን አሁናችሁም እያዝመን ቢሆንም እንወዳችኋለን እናከብራችኋለን። አይደለም አምስት ሆናችሁ አንድ ሰው ብትሆናችሁ ብትሆኑ እንወዳችኋለን እናከብራችኋለን። ሲያሬደርስ ጥድም ሰላማችሁ ይብዛ ወደ ቤተሰቦቻችን